ሰማኛ ሞገስ አበራው ነው የሚባለው የአማራ ፓርኖ ብሔራዊ ኃይል የምስራቅ አማራ ቀጠና ሚኒሊክዝ ፖለቲካ ዘርፍ ምክትል ኃላፊ ነኝ። እንግዲህ ሰሞኑን እንዳያችሁት በእዛችን አፋባሀ ምስራቅ አማራ ቀጠና ሚኒሊክዝ ዘመቻ አደማሌ ታውጆ በርካታ ድሎች እንደተገኙ ወዳጅን ጠላትም የሚያውቀው ነገር ነው። ዘመቻዎቹም እንደቀጠሉ ናቸው የሚገኙት። ምናልባት ከሁሉም በፊት ይሄ ዘመቻ የምን ዘመቻ ነው የሚለውን ግልጽ ለማድረግ ያህል እንደ በትቂቱ ይሄ የዘመቻ አደማሌ ወይም በቅጽ ስሙ አባናደው ዘመቻ አባናደው ብለን ነው የሰይም ነው። እንግዲህ ይሄ የዘመቻው ሁኔታ ከፍተኛ ዝግጅት ሲደረግበት ቆይቶ ምናልባትም ወራትን የወሰዱ ዝግጅቶች በተለይ በአዲስ ዓመት አዲስ ምዕራፍ ለመክፈት በተለይ ደግሞ የፋኖን ትግል የፋኖን ውጊያ ከሽምቅና ከደፈጣ በዘለለ የፊት ለፊት ውጊያ ሙከራ ለማድረግ የተደረገ ዘመቻ ነው። ይህም የስትራቴጂክ ድል መክፈቻ ብለን ነው ከመጀመሪያው በአዲሱ ዓመት ወይም 2018 ዓ ም ስትራቴጂክ ድሎችን እንጎናጸፋለን ብለን አቅደን እየሰራን ነው የምንገኘው። እንዳፋ በዚህ በዚህ ውስጥ የዚህ የስትራቴጂክ ድል መክፈቻ ዘመቻ ነው የተደረገው። ማለት ነው ሌላው ነገር እንግዲህ የዚህ የዘመቻ አደማሊ በተለይ የምኒልክ እዝ አምስት ጉዙፍ ክፍለጦሮች አሉት። አንደኛው የምስራቅ አማራ ኮሮች አሉት ማለት ነው፣ አምስት ኮሮች አሉት። እንግዲህ አንደኛው የምስራቅ አማራ ኮር አንድ ነው። ሁለተኛው ምስራቅ አማራ ኮር ሁለት ነው። ሶስተኛው ጉዙፉ ላስታሳመነው ኮር ነው። አራተኛው የልጅ ያሱ ኮር ነው። አምስተኛው ደግሞ በምዕራብ ወሎ ቀጠናዎች የሚንቀሳቀሰው እና ሌላኛው ወሳኝ ኮር ንጉሥ ሚካኤል ኮር ነው ማለት ነው። እንግዲህ በዚህ በዘመቻ ደማሌ አምስቱም ኮር አምስቱም ኮሮች ክፍለ ጦሮቻቸውን ከፍተኛ ዝግጅት ሲያደርጉ ቆይተው የድርጅታችን ከፍተኛ ወታደራዊ አመራሮች እቅድም ካወረዱ በኋላ ስልጠናዎች ሲሰጡ ቆይተው አምስቱም ኮር የተቀናጀ ማጥቃት ነው የተደረገው። ሰሜን ወሎም ደቡብ ወሎም በምዕራቡም በአጠቃላይ በሁሉም አቅጣጫ የተቀናጀ ዘመቻ ነው የተከፈተው። በአንዳንድ አካባቢዎች አካባቢዎች ምናልባት ሁለት ሶስት ኮሮች በአንድ ላይ የተሳተፉበት ክፍለ ጦሮች በደንብ በአግባቡ አንድ ግንባር ላይ ወይም አንድ ምሽግ ላይ የተሳተፉበት ውጊያ ነው ማለት ነው። ይሄ ዘመቻ እንግዲህ ይሄ ወሳኝ ስትራቴጂክ ዘመቻ በድርጅታችን ከፍተኛ አመራር በነበረው እና ከወራት በፊት በተሰዋው አርበኛ አደም አሉ ወይም አባ ነደው የተሰየመ ነው። ይሄ እንግዲህ ከወራት በፊት የተሰየመው ጀግናው የድርጅታችን ከፍተኛ አመራር የሆነው ይህ ታጋይ ማለት ነው። ወደ አሁኑ ኢሚዲየትሊ ዘመቻ ማወጅ አልነበረብንም። ምክንያቱም አመርቂ ድል ለማስመዝገብ ዝግጅት ማድረግ ይጠይቅ ነበረ በሁሉም ነገር በስልጠናም በወታደራዊ ሰራዊታችን ዝግጅቶቹ ላይ በሜካናይዝድ ሁሉም ነገር ዝግጅት ማድረግ ይታይ ስለነበረ ዝግጅቶች ሲደረጉ ቆዩ። ስለሆነም በዚህ ጀግና ጀግና ስም ለማስታወስ እና ከሚልዮን በላይ ይሄ ጀግና የሰራቸው ጀብዶች ስለነበሩ የእሱን ጀብዶች መሰረት በማድረግ ነው የታቀደ ዘመቻ የተደረገው። እንግዲህ ይህ ዘመቻ እንዳልኩ ስትራቴጂክ ማጥቃት የተደረገበት ነው። የተገኙ ድሎች እጅግ እጅግ ብዙ ናቸው። ከምን ጊዜውም በላይ በፋኖ ትግል ውስጥ አዲስ ታሪክ የተመዘገበበት አዲስ ስራ የተሰራበት በአዲስ አመት አዳዲስ ወታደራዊ ግኝቶች እና ፖለቲካዊ ድሎች የተገኙበት ነው። ይህንን እንዲያው በጥቂቱ ለማንሳት ከተገኙ ድሎች መካከል እንደማሳያነት አንደኛው ጠንካራ የጠላት ይዞታዎችን እዛ ችን አስለቀቋል። በተለይ ከባባድ የሚባሉ ምሽጎችን፣ ምናልባትም በጣም በሚገርመው ሁኔታ ምሽግ ሲባል ለአስር ቀን የተሰሩ ምሽጎች፣ ኮንክሪት ምሽጎች ጭምር በአስር ደቂቃ ውስጥ የተሰበሩበት ፋኖ የማድረግ አቅምን ጭምር ያየንበት ነው እና እነዚህ ምሽጎች በነገራችን ላይ ለሁለት ዓመት ለሶስት ዓመት በጠላት ተይዞ የነበሩ ናቸው። እነዚህ ምሽጎች ደግሞ ስትራቴጂክ ምሽጎች ናቸው ለጠላት። እነዚህን ማስለቀቅ ተችሏል። ሁለተኛው ነገር ጠላት በከፍተኛ ሁኔታ ተመጥቷል፣ በከፍተኛ ቁጥር ተማርኳል፣ ጠላት ቅስሙ ተሰብሯል። ስነልቦናው ልቦናው ተሰብሯል፣ በቀላሉ ሊያገግም በማይችል ሁኔታ በተለይ ሰሜን ምስራቅ ዕዝ ሙሉ በሙሉ ለማለት በሚያስደፍር ሁኔታ ተመትቷል። ሶስተኛው ግን የመሳሪያ ምርኮ አግኝ አግኝተናል እንግዲህ ከረብሶ ከፍ መሳሪያ እስከከባባድ መሳሪያዎች ምናልባትም ታይቶ በማይታወቅ ሁኔታ በፋኖ ትግል እንግዲህ ሞርተሮች በጣም በብዛት ማለት ይቻላል፣ ድሽቃዎች በጣም በብዛት ስናይፐር እና ብሬን ለቁጥር በሚያዳግት ሁኔታ ከላሾች አርሶ አደሩ እስከሚታጠቅ ድረስ ሰራዊታችን ታጠቀው ታጥቆ የተረፈው እስከሚከዘን ድረስ እና በሌላ መልኩ ደግሞ አርሶ አደሩ ለአርሶ አደሩ ከላሽ እስከምናስታጥቅ ድረስ ነው፣ በአጠቃላይ መልኩ የተገኘው ይህ እንግዲህ አባቶቻችን በተለይም ደግሞ አርሶ አደሩን የቃታ መሳሪያቸውን ሁሉ ለመረከብ የመጣው አገዛዝ ትጥቁን ተረክበን ለአባቶቻችን ወይም ለአርሶ አደሩ ወደ ማስረከቡ ላይ ገብተናል ማለት ነው። አራተኛው ነገር የዚህ ድል ጤት ወይም የዚህ ዘመቻ ድል መለኪያ ሊሆን የሚችለው ነጻ ቀጠናዎች ናቸው። እንግዲህ ከአስራ አንድ እና ከአስራ ሁለት በላይ ወረዳዎች የዛሬውን የተንታጅባርን ጨምሮ አስራ ሁለት ከአስራ ሁለት ከአስራ ሁለት ወረዳዎች በላይ ዋና ከተሞች በቁጥጥራችን ውስጥ ገብተዋል። እነዚህ ዋና ከተሞቻቸውን ጨምሮ ምናልባት ከዚህ ቀደም በወረዳ ከተሞች ተወስኖ ምናልባት አንዳንድ አለፍ ሲል ደግሞ ገባ ባሉ የንዑስ ወረዳዎች ተወስኖ የተቀመጠ ሰራዊት ነው የነበረው ነገር ግን ከተሞችን ጭምር በማጽዳት በጥቅሉ በዚህ በወሎ ምድር ላይ ደሴና፣ ኮምቦልቻ እና ወልዲያን ብቻ እንዲከላከል እንዲጠብቅ በጀትም በዙ ሀያ ሶስትም በፒምፒም በከባባድ መሳሪያዎች ያለውን ሰራዊት ሁሉ ተጠቅሞ እንዲከላከል ብቻ አድርገነዋል። ይህንን ነጻ ቀጠና በመፍታት ደረጃ የተሰራ ስራ ነው። ሌላው በአምስተኛ ደረጃ በርካታ ምርኮኞች ይዘናል፣ እጃችን ላይ ይገኛሉ። እንግዲህ እነዚህ ምርኮኞች ፖለቲካዊ አመራሮችን በወታደራዊም አመራሮች ከፍተኛ ኮሎኔሎችን ጨምሮ ሻለቃዎች፣ መቶ አለቃዎች፣ ሻምበሎች የሰሜን ምስራቅ እዝ ራዊ አመራሮች የወረዳ አመራሮች፣ የዞን አመራሮች ጭምር የተማረኩበት ነው ያለው። ይህንን ከብዙ በጥቂቱ በአንዳንድ ምስሎች ማየታቸው ይሆናል። ያ ያሳየናችሁ እንደው ለሳምፕል እንዲሆን እንጂ በጣም እጅግ በርካታ ቁጥር ያለው ምርኮ ነው በእጃችን የሚገኘው። ሌላው የዚህ ዘመቻ ድል ኮሮችን ከኮሮች ክፍለጦሮችን ከክፍለጦሮች ያስተሳሰርንበት በተግባር የማድረግ አቅማችን ያየንበት ነው። በጥቅሉ እንዳው የዚህ ዘመቻ አንድነት አንድነት ለማንሳት ያህል ለጠላት ድንገተኛ ነው የሆነበት። በወገን በኩል ግን ሲታቀድ የቆየ የፋኖ ሲያቀደው የቆየ በተለይ ዛችን ከፍተኛ ኮሎኔሎች ባር አዋጊዎች ጀግና ቁርጥቀን የአማራ ልጆች ካገዛዙ ወጥተው እኛን የተቀላቀሉ በእነሱ ሲታቀድ የቆየ ነው። በሌላ መልኩ ደግሞ ነባር አርበኞች ምናልባትም የምስራቅ አማራ ፋኖ ድሮ ማለት ነው ከዛ ጀምሮ ከ2013 ከ2012 ጀምሮ በህልውና ጦርነት ይባል የነበረው ውሃትና በብስግና ጦርነት ዘመን ጊዜ ጀምሮ የነበሩ ጀግና ወታደራዊ አመራሮች የታቀደ ነገር ግን ለጠላት ደግሞ ድንገተኛ ምናልባትም ባለፈው ዓመት ባለፈው በሁለት ሺህ አስራ ሰባት ዓመተ ምህረት ዘመቻ አንድነትን የሚመስል ነገር ነው የተሰራው፣ በእዛችን አቅም ብቻ በሚኒሊክ እዝ አቅም ብቻ ማለት ነው። ሌላው የዚህ ዘመቻ አንድነት ባናገው ሌላኛው አንድምታ ተደርጎ ሊወሰድ የሚችለው ጠላት በከፍተኛ ሁኔታ እንዲሸበር ሆኗል። ለወገን ግን ኩራት ሆኗል። ለፋኖ ትግል በሁሉም አቅጣጫ ያለው የፋኖ አደረጃጀት እንዲነሳሳ ሆኗል። ከዚህ በተጨማሪ እዛችን ሚኒሊክ እዝ ብሎም አባባሃ እንደ ድርጅት ጠንካራ እንዲሆን አድርገነዋል። ከዚህ በተጨማሪ ደግሞ በአዲሱ ዓመት አዲስ መነሳሳትን በፋኖ ትግል ውስጥ ፈጥሯል። የዚሁ የተቀናጀ የውጊያ ጥቅምን በተግባር አይተንበታል። እስካሁን በተናጠል በኮሮች በክፍለ ጦሮች ምናልባትም ሻለቃዎች በደፈጣም በሽምቅም በምንም ሲያደርጉት የነበረ ውጊያ ነገር ግን ወደ ኮንቬንሽናል ዋር የፊት ለፊት የግንባር ውጊያ የተደረገበት ነው ይሄ ማለት ነው። በአጠቃላይ ጠቅለል ሲል የዚህ የዘመቻ አባናደው ውጊያ ስትራቴጂክ የፋኖ ስትራቴጂክ ድል መክፈቻ መዕራፍ ተደርጎ ሊወሰድ የሚችል ነው። እነዚህን የመሰሉ ድሎች ተገኝተዋል። ምናልባት በቃ በቃላት ሊገለጹ የማይችሉ ናቸው። በዚህ ሂደት ያየነው እኛ የማድረግ አቅማችንን ከፍ ማለቱን ምናልባትም ሁለት ሺህ አስራ አምስት ዓመተ ምረት እና ሁለት ሺህ አስራ ስድስት ዓመተ ምረት የመከላከል ለኤግዚስተንስ ወይም ለሰርቫይቫል ነው ያደረግነው ጦርነት። እንደፋን ነው የአማራ ሕዝብ የሕልውና አደጋ ለማውጣት እንደፋን ነው ስንከላከል፣ እንዳንጠፋ ለመከላከል ጥቃችንን ላለመፍታት ውጊያ አደረግን። በሁለት ሺህ አስራ ሰባት ዓመተ ምረት ደግሞ አቅም የመፍጠር ውጊያ ነው ያደረግነው፣ ኃይል የማሰባሰብ፣ ሰራዊት የማሰባሰብ፣ የመሳሪያ ኃይል የማሰባሰብ፣ ከትንንሽ የነፍስ ወከፍ መሳሪያዎች እስከ ከባባድ መሳሪያዎች የመታጠቅ፣ ከአገዛዙ የማረኩት የመታጠቅ አቅም የመፍጠር ነው። በጥቅሉ ሁለት ሺ አስራ ሰባት ዓመተ ምህረት የተደረገው ትግል። ሁለት ሺ አስራ ስምንት ዓመተ ምህረት ግን ከመከላከል ወደ ማጥቃት የተሸጋገርንበት ነው። በዚህ ዓመት ከመከላከል ወደ ማጥቃት የተሸጋገረው ውጊያ ምናልባትም ድል አድርጎ አገዛዙን ለአንዴና ለመጨረሻ ጊዜ ያስወግዳን ብለን ተስፋ እናደርጋለን። ይህንን የሚመስል ነው። ስትራቴጂክ ድል መክፈቻ ነው። ስትራቴጂክ ድሎች ደግሞ ሊገኙ የሚችሉት በግንባር ውጊያ ነው እና እቅዱ ሲታቀድ የቆየው የግንባር ነው እንዳሉም ከፍተኛ የሆኑ ምሽጎች በፍጹም ሊደፈሩ የማይችሉ ተብለው ለምሳሌ ሰሜን ወሎ ስትራቴጂክ ቦታ አድርጎ ጠላት ይዞት የነበረው ሙጃ አካባቢ የሚባል አለ፣ ወንዳች አካባቢ የሚባል አለ። እሱ በሶስት ቆሮች ቀጥተኛ ሰራዊት ተሳትፎ በድንገተኛ ሳይሆን ታስቦበት የፊትለፊት ውጊያ ነው የተደረገው። ከዛ በኋላ አንድ ቦታ ላይ መፈራረስ የጀመረው ሀይል በተለይ ደግሞ አስራ ሁለተኛ ክፍለ ጦር ጠንካራ የምትባል ክፍለ ጦር ናት። እንግዲህ ባገዛዙ ደረጃ ስልሳ አንደኛም በተመሳሳይ ሁለቱ ክፍለ ጦሮች ሙሉ በሙሉ አንድ አካባቢ ላይ እንዲበሉ ተደረገ። ከዚህ በኋላ በአጠቃላይ ዋና መስመሮችን ይዞ የፊት ለፊት ውጊያ ነው የተደረገው የሚፈርሰውን ሀይል በቆረጣ እየተገባ በጥቅሉ እንደዚህ አይነት ስራዎች ናቸው የተደረጉት። ደፈልጌ ነው ይሄ የፊት ለፊት ውጊያ ነው፣ የግንባር ነው። በጥቅሉ ወልዲያን ብትወስድ፣ ወልዲያ ያለ ሁለት ቀናት የተደረገው ውጊያ ከተማ ውስጥ ጭምር፣ ከተማው ዳርዳሩን ጨምሮ፣ በቃ የፊት ለፊት ውጊያ ነው። የደፈጣ ምትለው አይደለም፣ የሽምቅ ምትለው አይደለም። ሰራዊታችን የፊት ግንባር መሳሪያ ለከባድ መሳሪያ ጭምር ሞርተር በሞርተር ድሽቃ በድሽቃ። ከዛ አለፍ ሲል ደግሞ በሁሉም ሁለንተናዊ፣ አንደኛ ነገር የአማራ ሕዝብ የጦርነት ሥነልቦናዊ ስሪቱ ጀግና ማህበረሰብ ነው። ከጀግና ማህበረሰብ የወጣው ፋን ነው የሰራው ነው። ተፈጥሯዊ ጀግነት አለ። ሁለተኛ ነገር ከፍተኛ ጦር መኮንኖች አሉ። እንግዲህ በዛችን ውስጥ እነ ኮሎኔል ሞገስን የመሰሉ እነ ኮሎኔል አባይን የመሰሉ እነ ኮሎኔል ፈንታው መቁዬ የመሰሉ በወለድችት ደግሞ እነ ሻለቃ የአረጋ ላሰፋን የመሰሉ እነ ሻለቃ ኢሳያስ ሌሎችን በጣም ብዙ ሻለቃዎች መቶ አለቃዎች በጣም ብዙ አሉ። ሻምበሎች በጣም ብዙ አሉ። ወታደራዊ ጠበብቶች ምናልባትም እነዚህ በገዘ ከዚህ በፊት የመከላከያ ሰራዊት አባላት ሆነው ሀገሪቱን ለሀገሪቱ ሲሰሩ የነበሩ ነገር ግን አሁን ባለው ሁኔታ የአማራነት የሉና አደጋ የደቀነውን አገዛዝ እየተጋፈጡ ያሉ ማለት ነው። እና ሌሎች ደግሞ አርበኞች አሉ። ነባር አርበኞች እነ አርበኛ በለጠሸጋውን ጨምሮ፣ ሌሎችም እነ አርበኛ ተሾመ እና

እጅግ ጠበብት የሆኑ አቅደው ከስሜት ይልቅ ስሌትን አስቀድመው የጠላትን ስስብልት ብቻ ሳይሆን በአጠቃላይ ያለውን የጠላትን ክምችት መናድ እንዲቻል አድርገው ኦፕሬሽን የሰሩበት ሁኔታ ነው ያለው። እንግዲህ እንዳየው ምናልባት ሰሜን ወሎ አካባቢ ወልዲያ ብቻ ማለት ትችላለህ። ተቆርጦ የቀረ የላሊበላ ይኖራል። እንዲሁ ጋሸና ላይ ከበባ ያለ፣ ላሊበላም ላይ ያለ ተቆርጦ የቀረ ከበባ ውስጥ ያለ ሀይል ነው ያለው። ምናልባት ነፍስ ውጭ ነፍስ ግቢ ላይ ያለ ሀይል ነው። በዛ በኩል በወገር ጤናም በአጠቃላይ ዋና መስመሩን ተከትሎ ወልዲያ ለመድረስ ሶስት ቀን ነው የፈጀው እንግዲህ። ዋና መስመር ተከትሉ ውጊያው ለማድረግ ሰራዊታችን በጣም ፈጣን አጥቂ እንዲሆን ተደርጎ ነው የሰለጠነው። በተፈጥሮ ደግሞ ጽናት ያለው ሰራዊት ስለሆነ በኪሎ ሜትር እንዴት ብዬ ልገልጽ እንደስ ይችላለሁ? አሁን ምዕራብ ወሎን ብትወስድ በከፍተኛ ፍጥነት ሁሉም ወረዳዎች ላይ ማጥቃት ተደርጎ የወረዳ ከተሞች ነፃ ያወጡበት ሁኔታ ነው ያለው። በሌላ መልኩ ደግሞ እንግዲህ አሰፋፈራችን፣ የፋኖ አሰፋፈር እንደምታውቀው እያለፈ እያለፈ ጭምር ወይ ደግሞ የተበታተነ አሰፋፈር ነው ያለው እና ያንን አቀናጅተን ወደ ግንባር ሲገባ በሁሉም አካባቢ ማጥቃት ሲደረግ ዋና ዋና መስመሮች በተለይ ደግሞ ከወልዲያ ወደ ባህር ዳር የሚወስደው ዋና መስመር፣ ከወልዲያ ወደ አለማጣ የሚወስደው ዋና መስመር፣ ከወልዲያ ወደ ደሴ የሚወስዱ መስመሮች፣ የሚወስደው መስመር፣ ከመካነ ሰላም ወደ ደሴ የሚወስደው መስመር በውስጥ በውስጥ ያሉት ኮሪደሮቹ ሙሉ በሙሉ ከዚህ ቀደምም በታነ ቁጥጥር ውስጥ የነበሩ ናቸው። ነገር ግን ዋና ጎዳናዎች ወይም የመኪና መንገዶች አስፋልቶች በአጭር ቀናት ውስጥ ምናልባትም በአንድ ቀን፣ በሁለት ቀን፣ በሶስት ቀን ውስጥ በቁጥጥራችን ውስጥ እንዲሆኑ ነው የተደረገው። ይሄ ጠላት ለመንቀሳቀስ ሙሉ በሙሉ እንዳይችል ከማድረግ ባለፈ በተለይ ፒኤምፒ ስለሚጠቀም ፒኤምፒ ጭምር እንዳይጠቀም በማድረግ በርካታ ጀብዱዎች ናቸው የተፈጸሙት። የግንባር ላይ የተደረገው የፈረሰው ኃይል መቆም የማይችል ነው በነገራችን ላይ የሚዋጋበት ፖዝ የሌለው ኃይል ስለሆነ የጠላት ኃይል ወይም የአብይ አህመድ ሰራዊት በምንም መልኩ የሚጓጋበት ኮዝ የለውም። ነፍሱን ማዳን ነው የሚፈልገው። ነፍሱን ማዳን የሚፈልገው በአንድ በኩል እጅ ሰጥቷል፣ በሌላ በኩል ደግሞ መሸሽ ወዳለበት ሸሽቷል። እኛ ደግሞ ማስቀረት ያለብን ንብረቶችን፣ መሳሪያዎችን አግኝተናል ማለት ነው። እንግዲህ ይሄ የሚቀጥል ነው የሚሆነ በጣም ጥሩ ምናልባት የምርኮኛ ብዛት እስካሁን ሲገለጽ የነበረው ከስድስት መቶ በላይ ነው። በትክክል አጣርሳችሁ ተቆጥሮ በእጃችሁ ላይ የሚገኝ ነገር አለ ምናልባት የአስራ ሁለተኛ ስልሳ አንደኛ ክፍለጦር አዛዦች በምርኮ ያሉ አዛዦች በስም ዝርዝር ይታወቃል። በማድረጋቸው በጣም ጥሩ እንግዲህ ኮሎኔሎች ጭምር አሉ። ቁስለኛ የሆኑ ኮሎኔሎች አሉ። ሻለቃዎች ቁስለኛም ሆነው ቁስለኛም ሳይሆኑ አሉ። እንግዲህ የክፍለ ጦር መሪዎች ማለት ነው። የሻለቃ የሬጅመንት መሪዎች በጣም ብዙ እጃችን ላይ ያሉ። በሌላ መልኩ ደግሞ የአድማ ብተና ኃላፊዎች፣ የሰላምና ደህንነት ኃላፊዎች፣ የሚሊሻ ኃላፊዎች፣ የፖሊስ ኃላፊዎች እነዚህ ሁሉ አሉ። ምርኮኛ ደረጃ ምናልባት በቀጣይ የምናሳውቅ ይሆናል። እንግዲህ ያያችሁት እስከ ስድስት መቶ ሰባት መቶ የሚደርስ ኃይል ነው። ምናልባት ከዛ ያነሰ ነው። በሁሉም አካባቢ ከአንድ ሺህ በላይ የሚሆን ምርኮኛ ሊኖረን ይችላል። ይህንን ወደ አንድ በማሰባሰብ ምናልባትም የሚረከበን ኃይል ወይም የሚረከበን ተቋም እንፈልጋለን። በተለይ ዓለም አቀፍ ተቋማት የሚመለከታቸው አካላት ኃላፊነት ወስደው እንዲረከቡ እንፈልጋለን። በጥቅሉ ግን ኮሎኔሎች እጃችን ላይ ያሉ የስልሳ አንደኛ ክፍለ ጦር ምክትል አዛዡ በከፍተኛ ሁኔታ ተመትቶ በማሳከም ላይ ነው የምንገኘው። በቁስለኛ ደረጃ እንኳን ብትወስድ ከመቶ በላይ ቁስለኞች ያገዛዙ ወታደሮች እጃችን ላይ ያሉ እንግዲህ እርዳታ እየተደረገላቸው ነው የሚገኘው። አለም አቀፍ ህጉ አለም አቀፍ ህጉን ተንተርሰን ስለሆነ ወይም ደግሞ እሱን መሰረት አድርገን ስለምንጓዝ በሌላ በልኩ ደግሞ የህዝባችንም ስለ ልቦናዊ ስሪት ማህበራዊ ስሪቱን መሰረት አድርገን ስለሆነ በህግ ልቦናም በህግ አምላክም በዓለም አቀፍ ህግም ተመርተን ምርኮኞቹን የቆሰሉትን በአግባቡ እንዲታከሙ እያደረግን ነው የምንገኘው። ሌሎችን ደግሞ በአግባቡ በህይወት የተያዙትን ወይ ደግሞ ከቁስለኛ ውጭ ሆኑትን በአግባቡ ማህበረሰባችን በመቀለብ ነው የሚገኘው። ወደ አንድ አሰባሰብ ነው የምንገኘው።